ሄሎ አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ውድ የኢትዮጵ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ በአዲስ ነገር መጥቼ እላችኋለሁ። እሱም በምን ምን? ዛሬ እስኪ ምግብ ቤት ራሳችንን ፈታ ለማድረግ እኔና ባለቤቴ ጎራ ብለናል። ክትፎ እንዲሁም ለብ ለብ ጥብስ ለመብላት ወደ አዶት ጎራ ብለናል። በጣም ምርጥ ጥብስና ክትፎ አላቸው። ክትፏቸው ደግሞ ጅሚቲ የሚባለውን ነው። በጣም የማወድላቸው እና ጎራ እያላችሁ ተመገቡ። በጣም ደስ ይላል። እውነት ለመናገር ቦታው ራሱ የፍትህል ነብስ ያኔ ከምግቡን ባሻገር ቦታው የሞሰብ አቀማመጡ የባህሉ በጣም ደስ ይላል እና ጅዳ ያላችሁ እና አካባቢ ያላችሁ ወደ አዶት በተለይ ክትፎ ይሄ የጉራጌ ባህል ምግቦች በጣም ይጣፍጣል። እውነት ለመናገር እወድላችኋለሁ። ስለዚህ እሱ የት ጋር አካባቢ መሰላችሁ? ሻራ ሄራ ነው። ጎራ ብላችሁ ተመገቡ። በጣም ይጣፍጣል። ያው እኛ እንግዲህ አዘናል። ክትፎና ጥብስ ለብለብ፣ ጥብስ አዘናል። ለምሳሌም በላን እና ባለቤቴ ያው ከካሜራ ጀርባ እሱም አለ እኔም አለው እና ይሄ እነነ ሰረሞኒው የቡናውን ያቀረብኩላችሁ በጣም ደስ ይላል እውነት ለመናገር። እኔ ቁሜን የቀረጽኩት ወደ ሰለሞኒው ጠጋ ብዬ ወደ ቡና እና እጅግ ያምራል። በጣም ደስ የሚል እንትን አለው። አቀማመጣቸው፣ ዲኮራቸው በጣም ደስ የሚል ነበረ። ከምግቡም ባሻገር ቤታቸውም ያምራል። ዋው ነው። ጎራ እያላችሁ ተመገቡ። ደስ ይላል። በጣም ትወዱታላችሁ። ምግባቸው ይጣፍጣል እና ዛሬ ሐሙስ እንደመሆኑ መጠን ገና ሰዓቱ ገና ስለሆነ ሰው የለም። በነገራችን ላይ እኛንን አሃዱ ብለን የጀመርነው ያው በድምፄ ያረኩት ትንሽ ሙዚቃ ምናምን ክላሲካል ስላለው የቤቱ ለዛ ነው፣ በድምፄ ያረኩት እንጂ ማለት ክፍል ክፍል ስላለው ብዙ በዛ በኩል ግን ሰው አለው። እኛ የመረጥነው ቦታ ጭር ያለ ስለሆነ ነው ሰው የለውም ምናምን እንዳይመስላችሁ፣ በዛኛው ፓርት ብዙ ሰው አለ። መጀመሪያው ፓርት ላይ እኛ ሁለተኛው ፓርት ላይ ስለሆንን ብዙም ሰው የለም። እና አስተናጋጇ እኔና ባለቤቴ ነን ያለ ነው። ደስ ይላል። ያው ክላሲካል አለው፣ ይሄ ባያችሁት ክላሲካሉ ደስ ይላል። ባገር ባህል ነው ምናምን ያው እኔ ድምፁ ብያጥፍቸው ነው እና እጅግ ያምራል። ዋው ነው። ያው ያለኝን ጊዜ አዶት በዚህ መልኩ ያው ትንሽ ከስራ ጀርባ ደግሞ ራሳችንን ፈታ ማድረግ ይገባል። ሰው ራሱን ትሪት ማድረግ አለበት። ስራ ስራ ስራ ብቻ መሆን የለበትም ብዬ ስለማምን ጎራ ብለን ክትፎ በላን። የጀበና ቡና አላቸው በጣም ቡናቸው ራሱ አሪፍ ነው። የጀበና ቡና አዘዝን። በጭን አዳም ተደርጎ ከነ ጀበናው ከነ ቡና ቁርሱ ይቀርብልናል። ፏ ብለናል። ያው ራሳችንን ስላልቀረጽን ነው ትንሽ ባለቤቴ ካሜራ ይወድም ለዛ ነው። ወንዶች ብዙ ጊዜ ካሜራ ለምን እንደው አይወዱም። ሴቶች እኛ ደግሞ ካሜራ እንወዳለን። እውነት ለመናገር ሰልፊ በጣም እንወዳለን። ለምን እንደው አላውቅም። ስለዚህ ያው እኔ ዞር ዞር እያልኩ ነው የቀረጽኩት። እሱ ከካሜራ ጀርባ አለ። አዘናል፣ እየጠበቅን ነው ልንበላ። ደስ የሚል ምግብ ይሆናል ብዬ አስባለሁ። እውነት ለመናገር ክትፏቸው በጣም ይጣፍጣል። ያው ሁሉም ሰው የራሱን የባህል ምግብ ሲሰራ ሙያው እናማ፣ ይሄን ይመስላል። እስኪ ደግሞ ከኦመር ጋር ይሄው፣ እንደምትመለከቱት መጫወቻ ቦታ ሄደናል። ይሄው ደግሞ ከልጄ ጋር ከስራ ቦታ ልጄ ጋር ነው። በቀጣይ ማሳያችሁ ይሄን ይመስላል። በጣም ደስ የሚል ነበር። ከሱ ጋር ራሱ ጫጫ ቦታ ገብተን ስንጫወት ቆይተን ስንጫወት እንደጨረስን ያው ሄድን እላችኋለሁ ወደ እራት ልንበላ የተለያየ እራት የተለያየን ከጨዋታ ቦታ ጓደኛ አለ እኔ ያለው የጓደኛው ሰራተኛ አለች። እና ሆነን ተያይዘን በአማረ መልኩ እንደዚህ ራት ልንበላ ሆቴል እየፈለግን ነው፣ መግዶናት ቤት እየፈለግን አጣን። እዛው አካባቢ ይኸው፣ ልጆቹ እና ጓደኛው ሰራተኛው ከፊት እያያቸዋቸው ነው እየሄዱ፣ እየቀረጽኳቸው ነው የኔው ደግሞ መጣል ታዩታላችሁ። እና በዚህ መልኩ እየፈለግን ነው ካገኘን ሆቴል ልንበላ ማለት ነው መግዶናት ቤት ራት ልንበላ። ያው ልጆቹ ተጫወቱ፣ ምን አሉ፣ የተለያየ ነገር ዞር ዞር ብለው ገዙ። በመጨረሻ ደግሞ መሄድ ስለነበረብን ተነስተን ያው መጫወቻ ቦታ እንኳን ያልቀረጽኩላችሁ፣ በጣም ኦቨር ድምፅ አለ፣ በጣም ኦቨር ልጆች አሉ። ስለዚህ ይሄ ውጭ ላይ ነው። ያው እንደምታዩት ፊት ለፊት መጫወቻ ቦታው ከዛ ነው ወጣ ነው። መጀመሪያ ቦታው እጅግ ያምራል። ያው እያሳያችሁ ነው። ፊት ለፊት ላይ ይሄ ፊት ለፊት ያለው መጫወቻ ቦታው ነው። እንደምታዩት እኛ ደግሞ መንፈልገ ያለ ነው። ወደ ታች ይሄድ ነው ሆቴል ለመፈለግ ነበር። አጣን። ስናጣ ተመለስን። አሁን ደግሞ ተመልሰን እየፈለግን ነው። ውጭ ላይ ወተን ልንፈልግ ነው ሹፌር ቀጥረናል። ዘጠኝ ቁጥር ላይ እሱን እየፈለግን ነው። ወጠን ወደ መግኖናት ቤት እረት ለማብላት ለመሄድ ማለት ነው። ዘጠኝ ቁጥርን ጋኔ ብሎን ወደዛ እየሄድን ነው። እና ይሄን ይመስላል እንደምታዩት ዋው ቦታው እጅግ ያምራል። ያኔ ደስ የሚል ቦታ ነው። ብዙ ጋጋታ የለው። ቦታው ደግሞ ቀለል ያለ ቦታ ነው። እዚህ ወደ ባህር አካባቢ ላይ ጅዳ እንትንጋ ነው። ምናልባት ቦታውን የምታውቁት ይሆናል። ወደ ባህር ጠረፍ አካባቢ እዛ አካባቢ ላይ ነው። ልጫውቱ አሁን ትምህርት ቤት ይላልን ለትምህርት ስለሌለ ያው ጎራ ብለው ዘና ማለት ይፈልጋሉ። ልጆች ቤት ውስጥ ሲቀመጡ ስለሚረብሹ ትንሽ ፈታ ይበል ብይለን ወጣው ማለት ነው በዚህ መልኩ እየሄዱ ነው። ያው ከፊት ለፊት እየተጓዙ ነው፣ እየቀረጽኳቸው ነው። እና ወደ ሹፌሩ ለመሄድ እየወጣ ነው ወተን ከዚህ እንደወጣን ካገኘ ነው። በኋላም ወደ ምንፈልግበት ቦታ ለመሄድ እሱን እየፈለግን ነው። እና በዚህ መልኩ አስጎብኝቻችኋለሁ። ሁለት ነገሮች በአንድ ላይ፣ ሁለት ወፍ በአንድ ወንጭፍ ነው የሚባለው። ያው አሳየኋችሁ ማለት ነው። ያው የኔው እዚህ ጋር ጥቁር የለበሰው እሱ የኔው ነው። ያኛው ጓደኛው ነው። እች ደግሞ ዳዳው ናት፣ አሰራተኛው። በዚህ መልኩ ከፊት ለፊት እየቀረጽኳቸው ነው። የኔው ይሄ ቀጫጫው ነው ማሳድገው። ያው ከሱ ጋር እንግዲህ ፏ እያልን ነው። ያው ከተማውን እያሳየዋችሁ ነው። ደስ ይላል። ጅዳ በማታ ደስ ይላል ሲታይ። እና ይህን ይመስል ነበር የነበረን ቆይታ። ወዶች እየተከታታዮቼ የምወዳችሁ ሳብስክራይብ፣ ላይክ፣ ሼር አድርጉ። ያ አይታችሁት እንደተዝናናችሁ እርግጠኛ ነኝ። ባይ ባይ፣ ቻው።